ወዳጃችን ሀገረ ህንድ ላይ የሚታተም አንድ ጋዜጣ አለ። በእነሱ አፍ ባላክናማ የሚል ስያሜ ያለው ሲሆን በፈረንጅ አፍ ቮይስ ኦፍ ችልድረን ወይም በአማርኛችን የህፃናት ድምጽ የሚል ትርጓሜን የሚይዝ ነው እና ሎት ይህንን ጋዜጣ የሚያዘጋጁት እነማን መሰሎት? የጎዳና ተዳዳሪ ህጻናት ናቸው። ገና በለጋ ዕድሜያቸው ለጎዳና ህይወት ተዳርገው በአጓጉል ሱሶች ውስጥ ለመኖር ተገደው የቆዩ ህጻናት ናቸው፣ የልጆች ድምፅ ጋዜጣን እያዘጋጁ አንባቢያን ዘንድ እንዲደርስ የሚያሰራጩት። የመጀመሪያ ህትሙን ከዛሬ 13 ዓመት በፊት እንደ ፈረንጆቹ አቆጣጠር በ2003 ዓ.ም ለንባብ ያበቃው የልጆች ድምፅ ጋዜጣ አሁን ላይ ሰባ የሚደርሱ የጎዳና ተዳዳሪ ህጻናትን ከተመረጡ ሰባት ቦታዎች ላይ ሰባስቦ በዘጋቢነት ቀጥሮ እያሰራቸው ይገኛል። ዘጋቢዎቹ የጎዳና ተዳዳሪ ህጻናት የሚያመጡትን መረጃና ታሪክ የሚያጠናቅሩ ልምድ ያካበቱ 14 ከፍተኛ ዘጋቢዎች ደግሞ መረጃዎቹን አቀነባብረው ለጋዜጣው ግብዓት ያደርጓቸዋል። በጋዜጣው ላይ የሚወጡ ጽሑፎች እንዳለ የጎዳና ተዳዳሪ ህጻናቱ ስራዎች ብቻ ናቸው። መጠጊያ ያጡ ህጻናትን ከሚደጉሙና ከሱስ እንዲላቀቁ የማገገሚያ ተቋማትን ከፍተው አገልግሎት ከሚሰጡ መንግስታዊ ያልሆኑ ግብረሰናይ ድርጅቶች ጋር በቅርበት የሚሰራው የህፃናት ድምጽ ጋዜጣ የጎዳና ተዳዳሪ የሆኑና በችግር ውስጥ እየኖሩ ያሉ ህጻናት የህይወት ውጣውረዳቸውንና የዕለት ተዕለት እንቅስቃሴያቸውን ራሳቸው እየዘገቡ እያቀረቡበት ነው። ላለፉት 13 ዓመታት ህትመቱ የዘለቀው በእስካሁኑ ጉዞውም በህጻናት ላይ የሚደረጉ የጉልበት ብዝብዛዎችንና ሌሎችም አካላዊና ስነ ልቦናዊ ጥቃቶችን እየዳሰሰ ለአንባቢያን መረጃዎችን ሲያደርስ ቆይቷል። የስርጭት አድማሱ ከጊዜ ወደ ጊዜ እየጨመረ አዳዲስ ሰራተኞቹም እየተበራከቱለት የመጣው የህፃናት ድምፅ ጋዜጣ ባለፈው አመት በወር ይታተም የነበረውን አራት ሺ የቅጂ ብዛት ወደ አምስት ሺ አምስት መቶ ማሳደግ ችሏል። ጋዜጣው ለአንባቢያን በሁለት ሩፒ ማለትም የህንድ ገንዘብ ነው የሚሸጠው። ጋዜጣችን በወር አምስት ሺ ቅጂ ይታተማል። የጋዜጣችን ዋናው ዓላማ የራሳችንን ህይወት መዳሰስ ነው። ሁሌም አደንዛዥ እጾችን እንጠቀም ነበር የምትለው የጋዜጣ የሚወጣው ዘጋቢ የ16 አመቷ ጆቲ ጋዜጣው ከሱስ ዓለም እንድትወጣና ህይወቷን እንድትቀይር እንዳደረጋት ነው የምትናገረው። ጋዜጣችን ከህፃናት ጉልበት ብዝበዛና አካል እድሜ ጋብቻ ጋር የተያያዙ ጉዳዮችንም ይዳስሳል የምትለው ትንሿ ዘጋቢ ጆቲ፣ ጋዜጣውን ከመቀላቀሌ በፊት በኒውደሊ ጎዳናዎች ላይ እየተዘዋወርኩ እጄን ለመጽዋት ዘርግቼ በመለመንና አንዳንዴም እየሰራው ኪስ አውላቂ ሆኜ ነበር ገንዘብ የማገኘው። ያ ግን የምፈልገው ህይወት አልነበረም። አሁን ግን ጋዜጣው ህይወቴን ቀይሮታል። አደንዛዥ እጽ መጠቀሜንም አቁሜያለሁ። አሁን ኩሩ ጋዜጠኛ ነኝ ስትል ስትልም ትናገራለች። ወዳጃችን እንግዲህ ህንዳውያኑ ጎዳና ተዳዳሪዎች ትላልቆቹ ሚዲያዎች በበቂ ሁኔታ ጉዳያቸውን፣ ችግራቸውን አልዳሰሱላቸውም፤ ሆኖ እንዲህ ባለ መልኩ የራሳቸውን ድምጽ በራሳቸው ጋዜጣ፣ በራሳቸው ዘገባ እያስነበቡ ህይወታቸውን ለመለወጥ ጥረት እያደረጉ ይገኛሉ። ነገሩን ወደኛ ስናመጣው የሀገራችን ሚዲያዎችም የጎዳና ተዳዳሪ ህጻናትን ህይወት ጠልቀው ስለመፈተሻቸውና እንዲለወጥ ስለመጣራቸው የሚያጠያይቅ ቢሆንም ብቻ ነገሩ ትኩረት ሊሰጠው የሚገባ መሆኑ እሙን ነው። ይህ እንዲሆን ማገዝ ደግሞ የሁሉም ድርሻ ነው፣ ለማለት እንወዳለን።